በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጭ ብለን ምንም እንኳን ላጠይቁ አካላት በስም በአካል በግብር ሶስት ብንል በመለኮት በአገዛዝ፣ በባህሪ፣ በመፍጠር ይህንን በመሳሰሉት ሁሉ አንድ አምላክ ብለን በማመን ረዴተ እግዚአብሔርን አጋዥ በማድረግ በሁለት ወገን ድንግል የምትሆን የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን አማላጅነት በመተማመን እንደ ተለመደው የእግዚአብሔርን ቅዱስ ቃል እንደ እግዚአብሔር መልካም ፈቃድ መነጋገር እንጀምራለን። ያለ እግዚአብሔር መልካም ፈቃድ መማር እና ማስተማር ስለማይቻል ፈጣሪያችን በቸርነቱ ጥበቡንና ምስጢሩን ማስተዋሉ እንዲያድለን መልካም ፈቃድ ይሆንልን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ነገረ መላእክት የሚል ይሆናል። በዚህ ነገረ መላእክት በሚል ርዕስ ወይም በዚህ ትምህርት እናውቃለን ተብሎ የሚጠበቀው ዝርዝሩን ትተን አምስት ዋና ዋና ነጥቦችን ነው። አንደኛ የመላእክትን ተፈጥሮ መቼ ተፈጠሩ፣ እንዴት ተፈጠሩ፣ ለምን ተፈጠሩ የሚለውን ማለት ነው። ሁለተኛ የመላእክትን ቁጥር በነገድ በአለቃ በከተማ። ሦስተኛ የጠቅላላው የመላእክትን አለቆች ብዛት ስም ማዕረግና ልዩ ግብር ይሆናል ማለት ነው። አራተኛ መላእክትን እኛ የሰዎች ልጆች ለምንና እንዴት እንደምናከብራቸው እንማራለን። በአምስተኛ ደረጃ ተቃዋሚዎች የሚያነሷቸው ጥያቄዎችና ምላሾቻቸውን እንመለከታለን ማለት ነው። ለቅዱሳን አባቶቻችን ጥበቡንና ምስጢሩን የገለጸላቸው አምላካችን ለእኛም ጥበቡንና ምስጢሩ እንዲገልጽልን በድጋሚ መልካም ፈቃዱ ይሆንልን። መላእክት መቼ ተፈጠሩ? መላእክት የተፈጠሩት በዕለተ እሁድ ነው። በዚህ ቀን እግዚአብሔር አምላክ ስምንት ፍጥረታትን ፈጥሯል። አንደኛ አራቱ ባሕርያተ ሥጋ፣ እነዚህ በዝርዝር ማለትም አንድ ነፋስ፣ ሁለት መሬት፣ ሦስት አፈር፣ አራት ውሃ አምስተኛ ሰባቱ ሰማያት፣ ስድስተኛ ብርሃን፣ ሰባተኛ ጨለማ፣ ስምንተኛ መላእክት ናቸው። እንግዲህ ከእነዚህ በዕለተ ውድ ከተፈጠሩ ስምንት ፍጥረታት መካከል መላእክት አንደኞቹ ናቸው ማለት ነው። መላእክት እንዴት ተፈጠሩ የሚለውን ስንመለከት መላእክት የተፈጠሩት ከእሳትና ከነፋስ ነው። እንዲህ ሲባል ግን ከአራቱ ባሕርያት ተፈጥሯል ማለታችን ሳይሆን ተልእኳቸውን ለመግለጽ ነው። መላእክት እንደ እሳት ረቂቃን እንደ ነፋስም ፈጣኖች ናቸው። እሳት ረቂቅ ነው፣ እነሱም ረቂቃን ናቸው። እሳት ብሩህ ነው፣ እነሱም ብርሃነ አእምሮ ናቸው። እሳት ኃያል ነው፣ እነሱም ኃያላን ናቸው። ነፋስ ፈጣን ነው፣ እነሱም ለተልእኮ ይፋጠናሉና። ለዚህ ነው ቅዱስ ዳዊት በመዝሙር አንድ መቶ ሦስት ቁጥር አራት ላይ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ይላል። መላእክት የተፈጠሩት ማሀባ አልቦ ሀበቦ ነው። ካለመኖር ወደ መኖር በማምጣት ነው የፈጠራቸው። አፈጣጠራቸውም በመናገር ሳይሆን በዝምታ ነው። እግዚአብሔር ሊፈጥራቸው አሰበ ፈጠራቸውም፤ እንጂ መላእክት ከአራቱ ባሕርያት ተፈጥረዋል ማለታችን አይደለም። የመላእክትን ቁጥራቸውን ስንመለከት ቁጥራቸው በሰው አእምሮ አይደረስበትም። አይሰፈርም ባለ ራዩ ቅዱስ ዮሐንስ በራእይ ምዕራፍ አምስት ቁጥር አስራ አንድ ላይ ብዛታቸውን እንዲህ ብሎ ይነግረናል። የብዙ መላእክትን ድምፅ ሰማው፣ ቁጥራቸውም አእላፋት ጊዜ አእላፋት ነው ይላል። እንግዲህ በቤተ ክርስቲያናችን አቆጣጠር እልፍ ማለት አስር ሺህ ማለት ነው። አእላፋት ሲሆን ደግሞ አስር ሺዎች ማለት ነው። ቅዱስ ዮሐንስ የብዙ መላእክትን ድምፅ ሰማው ቁጥራቸውም አእላፋት ጊዜ አእላፋት ነው ሲል የብዙ ብዙ ማለት ነው። እነዚህ እልፍ አእላፋት ወይም የብዙ ብዙ መላእክት በአለቃ፣ በነገድ፣ በከተማ ተከፋፍለው ተቀምጠዋል። በአለቃ ሰባት አለቆች አሏቸው። በነገድ ዘጠና ዘጠኝ የሳጥናኤል ነገድ ሲቀነስ ማለት ነው። በከተማ አስር ሲሆኑ በሰማያት ደግሞ በሶስቱ ሰማያት ላይ አስፍሯቸዋል ኢዮር ራማ ኤረር እነዚህ ሶስቱ አለመ መላእክት ይባላሉ የአስሩ ከተሞች አለቆች ስም ኪሩቤል ሱራፌል አጋእዝት ኀይላት አርባብ መናብርት ስልጣናት ሊቃናት መኳንንት መላእክት ናቸው እነዚህን በመጽሐፍ ቅዱስ ላይ በብዙ ቦታ ተጠቅሰው እናነባለን ለምሳሌ ያህል ብንወስድ ሐዋርያው ቅዱስ ጳውሎስ ለቆላሲስ በጻፈው ክታቡ በምዕራፍ አንድ ቁጥር አስራ ስድስት ላይ አራቱን ጠቅሷቸዋል፣ መናብርት አጋዝት ሊቃናትና ስልጣናትን። ሐዋርያው ቅዱስ ጴጥሮስም በአንደኛ መልእክቱ በምዕራፍ ሶስት ቁጥር ሀያ ሁለት ላይ ሶስቱን ጠቅሷቸዋል፣ መላእክት ስልጣናት ኃይላት የተባሉትን ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው ክታቡ በምዕራፍ አንድ ቁጥር ሀያ ላይ ደግሞ ሊቃናት፣ ስልጣናት፣ ኀይላት፣ አጋዝት የተባሉትን አራቱን አለቆች ጽፏቸዋል፣ ወይም ጠቅሷቸዋል። የሁሉም መላእክት አለቆች በአጠቃላይ ሰባት ናቸው ብለናል። ይህንንም ዮሐንስ ባለ ራእዩ በራእይ ምዕራፍ ስምንት ቁጥር ሁለት ላይ ጠቅሶታል። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። እነዚህ በቅደም ተከተል ሲጠቀሱ ወይም ሰባቱ መላእክት የምንላቸው ማለት ነው። አንደኛ ቅዱስ ሚካኤል፣ ሁለተኛ ቅዱስ ገብርኤል፣ ሶስተኛ ቅዱስ ፋኑኤል፣ አራተኛ ቅዱስ ኡራኤል፣ አምስተኛ ቅዱስ ራጉኤል፣ ስድስተኛ ቅዱስ ፋኑኤል፣ ሰባተኛ ቅዱስ ሳቁኤል ይባላሉ። እንግዲህ የመላእክትን ስም ስንመለከት የሁሉንም መላእክት ማለት ነው በስማቸው በስተ መጨረሻ ኤል ኤል ኤል የሚል ቃል አለ። ይሄ ኤል የሚለው ቃል የእግዚአብሔር ስም ነው። ኤል ሻዳይ ሁሉን ቻይ ማለት ነው። ኤል እግዚአብሔር ነው። ስለዚህ በመላእክት ስም በስተመጨረሻ የምናገኘው የእግዚአብሔርን ስም ነው። ለዚህ ነው መጽሐፍ ቅዱስም ስንመለከት በኦሪት ዘጸአት ምዕራፍ ሃያ ሦስት ቁጥር ሃያ ላይ ስለ ቅዱስ ሚካኤል የተነገረውን ስናነብ እንዲህ ይላል በመንገድህ ይጠብቅ ዘንድ ወዳ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ በፊቱ ተጠንቀቁ ቃሉንም አድምጡ ስሜ በእርሱ ስለሆነ ሆነ ኀጢአት ብትሰሩ ይቅር አይልምና አታስመርሩት ይላል ለዚህ ነው ሚካ ኤል ገብር ኤል ሩፋ ኤል ሳቁ ኤል ራጉ ኤል ፋኑ ኤል ሳቁ ኤል በስማቸው በስተመጨረሻ መጨረሻ ኤል ኤል ኤል የሚለው ቃል እግዚአብሔር ማለት ነው። ለምሳሌ ያህል የቅዱስ ሚካኤልን ስም ብቻ ወስደን ብንጠቅስ በቅዱስ ሚካኤል ስም ውስጥ አራት ፊደሎችን እናያለን፦ ሚ ካ ኤ ል። አሁን እነዚህን አራት ፊደሎች በስተመጨረሻ ያሉትን ኤል ሁለቱን ፊደሎች ትተን ሚ ካ የሚለውን ወደ ግዕዙ ወደ መጀመሪያው ፊደል ስንቀይረው ሚ መ ይሆናል። ካ ከ ይሆናል። ግዕዙ የመጀመሪያው ማለት ነው። ስለዚህ መ ማለት መኑ ማለት ነው። ከ ማለት ከመ ማለት ነው። በግዕዙ ኤል ደግሞ እግዚአብሔር ነው። አንድ ላይ ስናነበው መኑ ከመ ኤል፣ ማን እንደ እግዚአብሔር፣ ግሩም እግዚአብሔር፣ ድንቅ እግዚአብሔር ማለት ነው። ቅዱስ ሚካኤልን ስንመለከት በአንደኛ ደረጃ ያስቀመጥነው የመላእክት አለቃ የምንለው ሚካኤል መልአከ ምሕረት መጋቤ ብሉይ ግሩም እግዚአብሔር እየተባለ ይጠራል። ይሁዳ በምልእክቱ በቁጥር ዘጠኝ ላይ የመላእክት አለቃ ቅዱስ ሚካኤል ግን ስለ ሙሴ ሥጋ በተከራከሩ ጊዜ ለሴጣን የስድብን ቃል ለመናገር አልወደደም፣ እግዚአብሔር ይገሥጸ አለው እንጂ ብሎ ይጠቅሳል። የመላእክት አለቃ ተብሎ ተጠቅሶ እናነባለን። ሁለተኛው ቅዱስ ገብርኤል ነው። ገብርኤል ማለት አምላክ ወሰብ ሰው አምላክ አምላክ ሰው የሆነበትን ምስጢር የተናገረ ብስራቱን ያበሰረ መልአክ ነው። መልአከ መበስር ይባላል። መጋቢያ አዲስ ተብሎ ይጠራል። ይህንንም በሉቃስ ወንጌል ምዕራፍ አንድ ቁጥር አስራ ዘጠኝ ላይ ራሱ ሲነግረን እናነባለን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ስለ ራሱ ሲነግረን እናነባለን። ሦስተኛው ቅዱስ ሩፋኤል ነው። ሩፋኤል የሰላምና የጤና መልአክ መልአከ ሰላም ፈታይ ማኅፀን እየተባለ ይጠራል። ቁስልን የመፈወስ ማሕፀንን የመክፈት ጸጋ ተሰጥቶታል ወይም ስልጣን ተሰጥቶታል። ይህንን በመጽሐፈ ሄኖክ ምዕራፍ ሶስት መጽሐፈ ሄኖክ ምዕራፍ ስድስት መጽሐፈ ጦቢት ምዕራፍ ሶስት ቁጥር ስምንት ላይ በስፋት ተጽፎ እናነባለን። በአራተኛ ደረጃ ያስቀመጥነው ቅዱስ ኡራኤል ነው። የብርሃን መልአክ፣ ወሃቤ ጥበብ፣ ጥበብን ሰጭ እየተባለ ይጠቀሳል። መጽሐፈ ሄኖክ ምዕራፍ ሀያ ስድስት ቁጥር አንድ ላይ መመልከት ይቻላል። አምስተኛ፣ ቅዱስ ራጉኤል ነው። ራጉኤል ሃያል ማለት ነው። ራጉ ማለት ሃያል ማለት ነው። ኤል እግዚአብሔር ማለት ነው ብለናል። ራጉኤል ማለት ሀያል እግዚአብሔር ማለት ነው። ራጉኤል የተለየ ጸጋው ሰዳዲ አጋንንት ተብሎ ይጠራል። አጋንንትን በማሳደድ ይታወቃል።